ባንኪንግ ሴክተር ነው የገባሁት። ተፕሮነር ሲባል በጣም ተሰማለ። ሶሻል አንተፕሮነር ምንድን ነው? እንደዚህ አይነት ስሜት ተሰምቶሻል? ዜናውን ምናም ስትሰብ ሁልጊዜ በኤድኮ መኖር ኖርማል ነገር አደለም። ለዛ ነው ማስተርካርድ ፋውንዴሽን የሚሰራውን ስራ በነገራችን ላይ በጣም ብዙዎቻችን የምንወደው። ለዛ እኛን ዘመን ወደዚህኛው ዘመን ማምጣት ይብንን ተገቢ ነው እያላስም በቃ ዲፍረንት አንዳንድ ነገሮች ኦልረዲ አውትዴትድ እያደረጉ ነው። እኛ አብዴት ማረጋጋትን እንጂ ምናምንም ትላንት የሆነ አፈርስ ይበላል የምታእስከ እስከ አስር ሺህ ዶላር ድረስ ሰፖርት እናደርጋቸዋለን። ዛሬ የሆነን ኮሚኒቲ ታግዛለ፣ ነገ ደግሞ ሌላ ጋር ትሄዳለ። እኔ ወደ ኤንጂዮነት ራሱ እንዳይቀየሩ መፈራቸው ስታርታፖች በጣም ኤክስፐርት ይዞዋለ ዊክን ዴሊቨር ከመቶ 20 ሚሊዮን በላይ ህዝብ ባለበት አገር በጣም ሰፊ በሆነ አገር አጥብቦ ማየት በጣም እኔ ሊሚቴሽን ነው ብዬ ነው የማስበው።